በዓለማችን 44 የባህር በር የሌላቸው ሀገራት ሲኖሩ ከነዚህ መካከል 32 ያህሉ ታዳጊ ሀገራት ናቸው። አንዷም ኢትዮጵያ ሆና እናገኛታለን። ይህ በታሪክ አጋጣሚ ያጣችው የባህር በር ደግሞ ካሰበችው የእድገት ጉዞ እንዳትደርስ የልማት ወጥመድ ሆኖባታል። ይሁን እንጂ እንደ ዋዛ ተላልፎ የተሰጠውን ወደብ ለመመለስ የተደረገ ያለው ጥረት የኢትዮጵያን የእድገት መሠረትና ብሔራዊ ጥቅም መሠረት ያደረገ ነው ይላሉ የተለያዩ የተፎካካሪ ፓርቲዎች። ወደብ ማለት እንደ ማንኛውም ሸቀጥ ነው የሚል አይነት አመለካከት የነበረው መንግስት ነበር። በኢትዮጵያ የወደብ ጉዳዮች ላይ ውሳኔ የሰጠው በስልጣንም ላይ የቆየው የወደብን ጉዳይ በጣም አቃሎ የሚያይ መንግስት ነበር። አሁን ባለው ሁኔታ ይሄ አጀንዳ የመንግስት አጀንዳ ሆኖ መጥቷል። የገዢ ፓርቲ ሆኖ አጀንዳ ሆኖ መጥቷል። የገዢ ፓርቲ አጀንዳ ሆኖ ሲመጣ የመንግስት ፖሊሲ አካል ሆኗል ማለት ነው። የባህር በር ላይ ልዩነት የሚኖራቸው አካላት የኢትዮጵያን እድገት የማይፈልጉ አስተሳሰብ ያላቸው የሕዝቡን ተጠቃሚነት ማረጋገጥ የማይፈልጉ የሌሎችን ተልዕኮ የሚፈጽሙ ናቸው የሚል እምነት ነው ያለን። ምክንያቱም የእኛ እድገት የማይመቻቸው አካላት አሉ። የእኛ መለወጥ የማይመቻቸው፣ እየጠመዘዙ ሁሌ መኖር የሚፈልጉ ድሃ ስትሆኝ ሁሌ ይጠመዘዛሉ። ኦልሬዲ አንዱ ሴንሲቲቭ ኤሪያችን ድህነት ነው አይደል? ያቺን ኤሪያ ተች እያደረጉ ብቻ እኛን ማኖር የሚፈልጉ ሁሉ ተመጽዋች እንድንሆን ሁሉ ለማኝ እንድንሆን ሁሉ ኢትዮጵያ ደሃነች የምትባለውን ቋንቋ መስማት የሚፈልጉ በግል ደግሞ ሀብታም መሆን የሚፈልጉ የግል ፍላጎታቸውን ብቻ የሚያረጉ የግል ፍላጎት ያሰከራቸው ይኖራሉ። አሁን ላይ ኢትዮጵያ እያከናወነች ያለውን የባህር በር ጥያቄ እውን ይሆን ዘንድ የተለያዩ የተፎካካሪ ፓርቲዎች ከፍተኛ ኃላፊነት አለባቸው ባይ ናቸው። ብሔራዊ ጥቅም የሆኑ ጉዳዮች የትኛውም አለም ያለ ፖለቲካ ብታይ የጋራ ጉዳይ ነው። የፖለቲካ በዚህኛው ዙር መመረጥ ይኖራል። ምናልባት በሚቀጥለው ላትመረጭ ትችያለሽ። ብሔራዊ ጥቅም ጉዳዮች ግን ቋሚ ናቸው። ማንም ፓርቲ መጣ፣ ማንም ተመረጠ፣ ማንም ስልጣን ላይ ወጣ፣ አባይ ግድብ አይነት ጉዳዮች፣ የባህር በር አይነት ጉዳዮች ብሔራዊ ጥቅም ናቸው። እዚህ ጉዳይ ላይ የፖለቲካ እንትን ቅስቀሳ ማድረግ ማያስፈልግም፣ ለፖለቲካ ትርፍ ማዋልም አያስፈልግም። እነዚህ የብሔራዊ ጥቅም ጉዳዮች ናቸው። እዚህ ጉዳይ ላይ ድርድር ማድረግ አስፈላጊ አይደለም፣ ሀሳቡን በትክክል መቀበል አስፈላጊ ነው። የፈለገ የፖለቲካ ልዩነቶቻችን ብኖሩም የሀሳብ ልዩነቶች ብኖሩንም መፎካከር ባለብን ሂደቶች እንፎካከራለን፣ መተባበር ባለብን ጉዳዮች ላይ እንተባበራለን። የምንተባበረው በኢትዮጵያውያን ጥቅም ላይ በህዝቦቻችን እድገት ላይ በእድገት መሰረት ላይ አንዱ የእድገት መሰረት የለውጥ መሰረት ከድህነት የሚያወጣን ትልቁ በር ትልቁ ጉሮሮ የባህር በር ነው። ምክንያቱም የባህር በሩ ጉዳይ የጋራ የህዝቡ ጉዳይ ስለሆነ፣ የህዝብ ተጠቃሚነት ስለሆነ፣ የሀገር ተጠቃሚነት ስለሆነ ፖለቲካ ፓርቲዎች የተቋቋሙት እያንዳንዱ የህዝብ ተጠቃሚነትን ለማረጋገጥ እውን ለማድረግ ነው። ስለዚህ ይሄ ደግሞ የአንድ ፓርቲ ጉዳይ አይደለም፣ የመንግስትም ጉዳይ አይደለም። የባህር በር ጉዳይ የህዝብ ጉዳይ ነው። የባህር በር ጉዳይ የህዝቦች የዘመናት የእድገት ጉዳይ ነው። ስለዚህ በዛ ጉዳይ ላይ ያለ ልዩነት ልዩነታችንን ቢኖር እንኳ ወደ ጎን በመተው የባህር በር ጉዳይ ላይ በጋራ መቆም ያስፈልጋል። የኢትዮጵያን የእድገት ጉዞ የማይፈልጉ ሀገራት የወደብ ባለቤት እንዳትሆን የሚያሳድሩትን ጫና መከላከልና ተጽዕኖ መፍጠር ከፓርቲዎች ይጠበቃል። ብዙ ጊዜ አድዋን በመጥቀስ አይ ቲንክ የፖለቲካ ፓርቲዎች አንደኛ ነን ብዬ አስባለ ከአድዋ ግን ከተማርን የምንማረከው ትብብርን፣ ሀገራዊ ጉዳይ ላይ አብሮ መቆምን፣ ሰላም ላይ የሀገር ሰላም ሉዓላዊነትን፣ ማንነትን ራስን መጠበቅ ላይ የተደረገ ትብብር ነው እና የፖለቲካ ፓርቲዎችም ደግሞ ይሄን ሀሳብ መረዳት ያስፈልጋል። በሀሳብና በሀገር ጉዳይ ላይ ያለኝን ሀሳብ እንዲያሸንፍ ምንም አይነት ፍክክር ላደርግ ይችላለሁ። በሀገር ጉዳይ ላይ ግን አልፎካከርም የሚለው የፖለቲካ ፓርቲዎች ከገባቸው ለሰላምም የውጭ ኃይሎችን መጥተው እንዳይበጠብጡንም ይረዳል የሚል እምነት ነው ያለን። አሁንም ኤርትራን የምንበለው ግብጽ ምን እንበለው፣ ሌሎችም ሀገራት ይኖራሉ። ያው ፊት ለፊት ላይ የማይወጡ ከኋላው ነው የሚደግፉም ይኖራሉ። እንግዲህ በሎጂስቲክስ፣ በገንዘብ፣ በሀሳብ፣ በተለያዩ ነገሮች ለማደናቀፍ የሚሞክሩም ይኖራሉ። ካደገች አትጠመዘዝም፣ ካደገች አትታዘዝም፣ ከፈረጠመች ከትእዛዝ ውጭ ነው የምትሆነው። ድሀ ከሆነች ግን ትንሽ የሰጠን ትልቅ ትእዛዝ የሰጠን እናኖራለ የሚል አስተሳሰብ ያላቸው ዛሬም አይኖሩም የሚል ግምቶች አይኖሩ እነዚህን አውቆ ነቅቶ አሁኑኑ መከላከል ያስፈልጋል። እነዚህን አውቆ ነቅቶ የህዝብ ተጠቃሚነት ነው ኖ የሚባል አስተሳሰብ ለእነሱም ያስፈልጋል። ከነዚህ ጋር የሚተባበር ኢትዮጵያውያንም ቢሆን ማውገዝ ያስፈልጋል። ወደብ የሌላቸው ሀገራት ከሌላው ዓለም ጋር የሚያደርጉት የንግድ እንቅስቃሴ የተገደበ በመሆኑ ተጽዕኖ ከፍተኛ ነው። ከባሕር የራቁ ሀገራት ታሪክም የሚያሳየው ይህንኑ ነው። ለዚህ ደግሞ ለጋራ ጥቅም በጋራ መስራት የግድ የሚልበት ወቅት ሆኖ እናገኘዋለን።